ለምንድነው ገፊ? በቃ እሺ። በጣም ነው። ሰላም ሰላም፣ ዩቲዩብ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ባለፈው ባያችሁት ቪዲዮ መሰረት እንግዲህ እንደዚህ ተሰብሬ ያለሁ እንግዲህ ለእሷ ብዬ በጣም ብዙ ነገር ወኛላት ነበረ። ያው በምላሹ እንግዲህ እንደዚህ በፋሻ ተጠቅልዬ ነው ያለሁት። ብቻ ብዙ ነገር አድርጊያት ሊሆን ይችላል አላቅም፣ ግን ከብሩክ ጋርም ለማገናኘት ነበር ስጥር የነበረው ግን ደግሞ አልተሳካም ፋሚሊዎች። እንደምታዩት ነው። እንደዚህ በፋሻ ተጠቅልዬ ነው ያለሁትኝ። ሌሎች እንደምታዩትኝ ነው በጣም ጎርተውኛልኝ። ከወንድሟ ጋር ሆነው ደና አድርገው ነው የተበቀሉኝ። በጣም ደብድበውኛል። እንዳያችሁት ነው ብቻ እንግዲህ እጄ እጄ እንደተሰበረ ነው የነገሩኝ። እነ ዳዊትንም እንግዲህ ያው ይቅርታ ጠይቅ ያለው በእነሱ ቤትም እንዳያችሁትኝ ለምን ከነሱ ጋር ያልሆነ ጦርነት ጀምሬ ነበረ። ስለዚህ ዴባም ይቅርታ አድርጎልኛል። ስለዚህ እሱን ዛሬ ጠርቼ አንዳንድ ነገር አወራዋለሁ። ዳናዊትንም ጠርቻታለሁ። ግዴታ እዚህ ጋር ማውራት ስላለብን ነው እና ለምን እንደዛ ልታደርግ እንደቻለች ዛሬ ጠይቃታለሁ። ዳዋም ይመጣልኝ። ስለዚህ አብራችሁን ቆዩ። ይህን ቤት እንግዲህ ሰብስክራይብ አድርጉ እስከ መጨረሻው ድረስ ይህን ቪዲዮ ይት ሶስት ስለገባን ደግሞ በጣም ደስ ብሎኛል። ኮንግራላላችሁኝ፣ በጣም አመሰግናለሁ። በውስጥ መስመር ምጽፉልኝ ቅዱስ በርታ አለን ከጎን ነን የምትሉኝ ከልብ አድርጌ አመሰግናለሁ። እስኪ ዳዋ ይምጣና ከእነሱ ጋር ዳዋም እየመጣ ነው። እንግዲህ ከእሱ ጋር ይህን ነገር አላወቀም አያውቅም ምን እንደሚል እንግዲህ አብረን እንሰማለን። አንተ ምን ማለት ነው? ለምን እንጠራኝ ማለት ለምን ጠራኝ ዛሬ? ምን ብድር ልታስመልስ? ይቅርታ እኛማ ይቅርታ አረግን። ከዚህ በኋላ ይቅርታ አርግተን ምንድነው? ሽጅ ምን ሆነ ነው? ይህንን ማን ነው እንደዛ ያደረገ? ምን በቃ ባለፈው ዳናዊትን ወንድሟን ባስደበደብኩት ምክንያት ይኸው እንደዚህ ቤታቸው ወስደው አግተውኝ ደብድቦ ደብድቦ ለቀቁኝ። እሷ እንደሆን አስደበደበችኝ በወንድሞቿ ብቻ። ያው ይቅርታ አድርገልኛል አይደል ያለው እኔ ይቅርታ ብችላለሁ እንድራራለ ነው መቼም እንደዚህ መስሎኝ ነበረ። ኧረ እኔ ዳሁን ዳናዊትንም ጠርቻታለሁ። ያለውን ነገር እኮ አብረን እንድናወራ ነው ስለፈለግኩ ነው። ለምን ጓደኛዬ ነክን። በጣም ብዙ ነገር አድርጌ ሊሆን ይችላል። ግን ያው ትል ዋናው ነገር ይቅርታ ማድረግ ነው። አንተ ለእኔ ይቅርታ ካረክልኝ ነገን አብረን መስራት እንችላለን አይደል? አብረን ከንካንተ ብዙ ነገር አሳልፈናል

አይደለም በቃ ቢያንስ በዚህ በዚህ ነገር እንደምወዳት እንድትረዳልኝ ስለምፈልግ ነው። ዳዊት አዎ፣ ዳዋ ብትነግራትም አሁን አይገባትም እኮ በቃ። እሷ ትመጣለች። ምንም ነገር ምንም ዝም በቃ ምንም ነገር እንዳታወራ በእናትህ። ምንም አልቀበልም በቃ እንዴት ነው የምታስበው አንተ? እሺ እንዳትናገር። ዞሮዋን ነው የምልላት። በጥፊ ነው ማለት አይገርም እንዲህ። ማን ወንድ ነው ማነው ሴት? እቺ አብራቹ መኖር ብትጀምሩ ራሱ እኮ ለአንተ እንደዚህ እያደረገች? አብራቹ መኖር ብትጀምሩ እሷ ነች እኮ ባል ባል የምትሆንብህ። በቃ ትረዳኛለች በቃ የሆነ ጊዜ ፍቅሯን ፍቅሬን የምን ያህል እንደምወዳት ያኔ ልትረዳ ትችላለች። ምንም ችግር የለውም ጥጥራትና እናያለን። እና ያለም የሚሆነውን ነገር የሚፈጠረውን ነገር እናያለን እስቲ በዛ አይኗ ራሱ እንዴት አድርጋ እንደምታይ እኔ ራሱ አያለሁ። እንደዛ ስድብባ እንደዛ ስቀጥቅጣ ያን ሁሉ ነገር አድርጋ አሁን ስትመጣ በምን አይኗ እንደምታይክም እናያለን። ምንም ችግር የለው፣ ጥራት ዳና የት መታለች? ምንም ነገር ችግር የለውም።

ዳን ማለት ነው። የሱ ይገርማል። እንደ ገና ካንተም ጋር ቆይ፣ እንደሱ አይደለም። ዳዊት ተረጋጋ። ያልኳር አንተ ዝም በል። ወንድም አይደል እንዴ? እሺ

አንተ ነህ ጀመር ልታስመታኝ? ነገር እንደዚህ ለምን አሁን አይደለም። ለምን እንደዚህ ነገር ያን ለምን ለምን እኔ ለእጅሽና ለምን ታነሻለሽ? አንቺ ከወንድምሽ ጋር ሆነሽ ነው የገረመሀ። ገና ከአንተም ጋር ያልጨረስኩት ነገር አለ

እኔ እናንተ ማለት ነው። አንተ እሷን ተመታታለ። እንዳትደውልልኝ። እንደምወዳት አዎ፣ እሷ እኔ ላስ በጣም ነው የምትወደኝ አይደል? እኔ ቢያንስ ስለም አንቺን ማየት ስለምፈልግ ነው መጣም። እንደዚህ ሆኜ እንኳን ቤት እንኳን መቀመጥ ነበረብኝ፣ ግን በቃ ስለናፈቅሽኝ የጠራሁሽ በጣም በቃ እሺ፣ በጣም ነው የምወድሽ። ላስደበድብሽ አይደለም። በጣም ቆይ ላስረዳሽ። ውድ ፋሚሊዎች በቃ ምንም ልትረዳኝ አልቻለችም። ዳናዊት ያለውን ነገር በጣም ላስረዳት ሞክር ያለ ዳዋም እንግዲህ በጣም ተናዶ ስለነበረ አላቅም። ለእኔ የትኛው ሰው እንደሚገባኝ አላቅም እና ያለውን ነገር አይታችኋልኝ። ዳናዊት መቼ እንደምትረዳኝ እንግዲህ አላቅም። እንግዲህ ለእሷ ብዬ እንግዲህ ከዳዋ ጋርም ተጣላሁ። መቼ እንደምትረዳኝ አላቅም። ብቻ እወዳችኋለሁ።

ዳ ሳዝነሽኛል፣ ለኔ ግዳይ ስትሽ በጣም ጎርተሽኛል። ደህና ሁኚ ይመችሽ፣ ብሄድ ይሻለኛል። ባይ ባይ ባይ ባይ አንቺ አልተቀየርሽም። ባይ ባይ ባይ ባይ ጉዳት ያልታየሽም